ሰላም ጤና ይስጥልን፣ የተከበራችሁ አድማጮቻችን። ከማሻ ኤፍኤም መቶ ሶስት ነጥብ ስምንት ሬዲዮ ጣቢያ የሰዓቱን ዜና እወጃችንን ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና፤ ከለውጡ ወዲህ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች በዞኑ አበረታች ውጤቶች መመዝገባቸውን የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ገለጹ። የሻይ ልማት ከኢኮኖሚ ጠቀሜታው ባሻገር የአካባቢውን ስነ ምህዳር በመጠበቅ ረገድ ሚናው የጎላ መሆኑ ተገለጸ። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ጸደቀ። እንዲሁም የቻይና የልማት ፈንድ በኢትዮጵያ አዲስ በሚገነባው አውሮፕላን ማረፊያ ፕሮጀክት መሳተፍ እንደሚፈልግ ገለጸ። የሚሉት ዋና ዋናዎቹ ናቸው። ዝርዝሩ እናልፋለን። ከዜናዎቹ ጋር በዛብህ ታደሰ ነኝ። ብቁና ተወዳዳሪ የሆኑ ተማሪዎችን ለማፍራት ታምኖበት የተጀመረው ልዩ የአዳሪ ትምህርት ቤቶችን የማጠናከር ተግባር ላይ ሁሉም ባለድርሻ አካላት ሊደግፍ እንደሚገባ የሸካ ዞን ትምህርት መምሪያ ገለጸ። በዞኑ የልዩ አዳሪ ትምህርት ማስጀመሪያ መርሃ ግብር ባለድርሻ አካላት በተገኙበት በቴፒ ከተማ ተካሂደዋል። የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፍን አለሙ እንደገለጹት መንግስት የትምህርት ጥራትን በማስጠበቅ ብቁና ተወዳዳሪ የሆኑ ተማሪዎችን ለማፍራት የልዩ አዳሪ ትምህርት ቤቶችን የማጠናከር ስራዎች ስራዎችን በትኩረት እየሰራ እንደሚገኝ ተናግረዋል። በዚህም በዞኑ የትምህርት ስብራትን ለመጠገንና ተማሪዎች የተሻለ ውጤት እንዲያስመዘግቡ ለማስቻል በሚዛን ቴፒ ዩኒቨርሲቲ ልዩ አዳሪ ትምህርት ቤት በማመቻቸት ስልሳ የሚሆኑ ተማሪዎችን በፈተና በመመልመል በዩኒቨርሲቲው እንዲማሩ መደረጉን ገልጸዋል። በዚህ የማስጀመሪያ ፕሮግራም ላይ የተገኙት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በበኩላቸው ትምህርት ለልማት ሁሉ መሰረት መሆኑን በማመን የዞኑ መንግስት ዘርፈ ብዙ ስራዎችን ሲሰራ መቆየቱን ተናግረዋል። በእውቀት የዳበረ ትውልድ እንዲፈጠር የአዳሪ ትምህርት ቤቶችን ማጠርኬት ላደረገው ድጋፍ ምስጋና አቅርበዋል። በዚህ የማስጀመሪያ ፕሮግራም ላይ የክልል የዞን የወረዳና የከተማ አመራሮች፣ የሚዛን ቴፒ ዩኒቨርሲቲ ስራ አስፈጻሚዎች፣ ተማሪዎችና የተማሪ ወላጆች እንዲሁም የትምህርት ጽህፈት ቤት ኃላፊዎችና በየደረጃው የሚገኙ ባለ ድርሻ አካላት ተሳትፈዋል። ዘገባው የሪፖርተራችን አስቻለው አየለ ነው። የከተማ ሁለንተናዊ እድገት ለማረጋገጥ በፕላን መመራት እንደሚገባ ተጠቆመ። የቴፒ ከተማ መዋቅራዊ ፕላን በነባራዊ ሁኔታ ጥናት ግኝቶችና የከተማዋን ራዕይ ለመተለም ባለድርሻ አካላትና ጥሪ የተደረገላቸው የኅብረተሰብ ተወካዮች ጋር የውይይት መድረክ በቴፒ ከተማ ተካሂዷል። መድረኩን በንግግር የከፈቱት የቴፒ ከተማ ከንቲባ አቶ ወንድሙ ግርማ እንደገለጹት ከተማን በፕላን ለማስመራት የ13 ወራት የከተማ የፕላን ስራ እየተሰራ ይገኛል ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የከተሞች ፕላን ኢንስቲትዩት ከፍተኛ ፕላነርና የቴፒ መዋቅራዊ ፕላን ፕሮጀክት አስተባባሪ አቶ ታከለ ጉበላ በበኩላቸው የከተማዋን መዋቅራዊ ፕላንና ራይን ለመተለም በሚደረገው ጥረት ውስጥ የማህበረሰቡ ተሳትፎ ወሳኝ መሆኑን ተናግሯል። የቴፒ ከተማ ነባራዊ የፕላን ሁኔታ ምን እንደሚመስል ያብራሩት አቶ ታከለ በከተሞች ሁለንተናዊ እድገት እንዲረጋገጥ ከተሞች በትክክለኛው ፕላን ሊመሩ እንደሚገባ አሳስበዋል። የከተማዋን መዋቅራዊ ፕላንና ራዕይ ለመተለም በሚደረገው ጥረት ውስጥ የማህበረሰቡ ተሳትፎ ወሳኝ እንደሆነም ተጠቁሟል። በ2050 ቴፒ ከተማን ጽዱ፣ ለኑሮ ምቹ፣ ለቱሪዝም መዳረሻ የግብርና ምርቶች ማቀነባበሪያ የንግድ አገልግሎት የሚሰጥበት ማዕከል እንድትሆን ለማድረግ ከህብረተሰቡ ጋር በአንድነት ለመስራት በመስማማት መድረኩ ተጠናቋል። ዘገባው የሪፖርተራችን ትግስት በዛብ ነው። የብልጽግና ፓርቲ አግላይ ሁኔታዎችን በማረም በሀሳብ ልዕልና የሚያምንና ከመገፋፋት ይልቅ መተባበርን የሚያስቀድም መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፓርቲው ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን አስታወቁ። ዘገባው የሪፖርተራችን ወንድሙ ከክሎ ነው። ዝርዝሩን ምንታምር አስፋው የብልጽግና ፓርቲ አግላይ ሁኔታዎችን በማረም በሀሳብ ልዕልና የሚያምንና ከመገፋፋት ይልቅ መተባበርን የሚያስቀድም መሆኑን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ማህበረሰብ በመገንባት በኢትዮጵያ የፖለቲካ ስርዓት ግንባታ ታሪክ ውስጥም አዲስ ምዕራፍ የጻፈ ፓርቲ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፓርቲው ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን አስታውቀዋል። ኃላፊው ባለፉት የለውጥ ዓመታት በፖለቲካ ስርዓት ግንባታ ዘርፍ በተከናወኑ ተግባራትና በተመዘገቡ ውጤቶች ዙሪያ መግለጫ ሰጥተዋል። የዲሞክራሲ ስርዓት ግንባታ በሀገራችን እንዲያብብ ተግዳሮት ሆነው ዘመናት ከተሻገሩ ሁኔታዎች መካከልም ፖለቲካዊ ትርክት በግንባር ቀደምትነት እንደሚጠቀስ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን በማብራሪያቸው አስረድተዋል። ጎራ ለይተው ሲነገሩ የቆዩ ትርክቶች በህዝቦች መካከል አለመተማመንና ጥርጣሬን መፍጠራቸውንም በመጠቆም በዚህ ምክንያት በኢትዮጵያ ውስጥ የተካሄዱ የፖለቲካ ትግሎች ዲሞክራሲን ከማላመድ መንገድ ይልቅ ወቀሳና ትችቶችን በማጉላት ከመተባበር ይልቅ በመገፋፋት መንገድ እንዲጓዙ ሁኔታዎችን መፍጠራቸውን አቶ ፍቅሬ አውስተዋል። የብልጽግና ፓርቲ እነዚህን ሁኔታዎች በመረዳት የትናንት ስህተቶችን በማረምና ከመልካም ልምዶች በመማር አካታችና የሀሳብ የበላይነትን የሚያስቀድም የፖለቲካ ስርዓት መገንባቱን የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አስገንዝበዋል። መገፋፋትና መወቃቀስ ፖለቲካ ወደ አሰባሳቢና አካታች የሚያሻግር ትርክት ባለፉት ቅርብ ዓመታት ተ ገንብተዋል ብለዋል። ዲሞክራሲን በስብከት ሳይሆን በተግባር መለማመድ አለብን የሚሉት ኃላፊው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብልጽግና እሳቤና ውሳኔ ውጤት መሆኑን አመላክተዋል። የብልጽግና ፓርቲ እናንተ ለመወሰን ብቁ አይደላችሁም ተብለው ተገለው የቆዩ የማህበረሰብ አባላትን ከማቀፍም ባሻገር የሚፎካከር ወገንን በጠላትነት የመፈረጅ እሳቤ እንዲታረም ያስቻለ መሆኑን ነው ኃላፊው የጠቆሙት። የተፎካካሪ ፓርቲዎች ሀሳብ እንዲደመጥና በፖለቲካ እሳቤያቸው ልዩነት ቢኖራቸውም በእውቀታቸው በመንግስት ኃላፊነት እንዲያገለግሉ እድል በመስጠት የማይታሰበውን ተግባር በማሳየት ተጽዕኖ የፈጠረ ፓርቲ ነው ይላሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሪ ያማን። አገር በቀል እውቀቶችን ለችግሮቻችን መፍቻነት የመጠቀም ልምድ እንዲዳብር ማስቻሉ ሌላው ከፈጠራቸው ምቹ ሁኔታዎች በጉልህ የሚወሳ እንደሆነ ጠቅሰዋል። ሀገር ችግሮችንና ተጽዕኖዎችን በራሷ አቅም እንድትቋቋም ማስቻሉንም አያይዘው አንስተዋል። በክልሎችም ይሁን እንደ ሀገር በየዘርፉ የተመዘገበው እድገት የፓርቲው ውሳቤና አቅጣጫዎች ውጤት መሆኑን በመጠቆም ነው ማብራሪያቸውን ያጠቃለሉት። የሻይ ልማት ከኢኮኖሚ ጠቀሜታው ባሻገር የአካባቢውን ስነ ምህዳር በመጠበቅ ረገድ ሚናው የጎላ መሆኑ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን በሻይ አመራረት ዘዴ ለባለድርሻ አካላቶች የአሰልጣኞች ስልጠና በቦንጋ ከተማ እየሰጠ ይገኛል። ዘገባው የክልሉ ኮሚኒኬሽን ነው። ተጨማሪውን አማኑኤል ምትኩ የስልጠና መድረኩን ያስጀመሩት የክልሉ ምክትል ርዕሰ መስተዳድርና የክልሉ ግብርና ቢሮ ኃላፊ አቶ ማስረሻ በላቸው የሻይ ልማት በክልሉ የግብርናውን ዘርፍ ለማዘመን በምደረግ ደት ውስጥ ለአካባቢው ከፍተኛ ገቢ በማስገኘት አይነተኛ ሚና እንዳለው ተናግረዋል። የሻይ ልማት ከኢኮኖሚ ጠቀሜታው ባሻገር የአካባቢውን ስነ ምህዳር በመጠበቅ ረገድም ሚናው የጎላ መሆኑን አንስተዋል። በክልሉ 2300 ሄክታር መሬት በሻይ ልማት የተሸፈነ መሆኑንና ከዚህም ውስጥ 463 ሄክታር በአርሶ አደሮች የምለማ መሆኑን እንዲሁም 6500 መቶ ቶን የሻይ ምርት ለማዕከላዊ ገበያ ማቅረብ መቻሉን አቶ ማስረሻ ጠቁመዋል። ለሻይ ልማት ምቹ ስነ ምህዳር ያለውና አርሶ አደሩ በሻይ ልማት ልምድ ያለው በመሆኑ በክልሉ ባሉት ወደ ተለያዩ ዞኖች ማስፋፋት ላይ ትኩረት ማድረግ ይጠበቃል ያሉት ምክትል ርዕሰ መስተዳድሩ የክልሉ የሻይ ሽፋን አሁን ከነበረበት 2300 ሄክታር በ2020 ወደ 10475 ሄክታር ለማድረስ እቅድ መያዙንና አርሶ አደሮችን በማሳተፍና አልሚ ባለሀብቶችን በመጋበዝ ከሻይ የሚገኘውን ገቢ ከፍ ለማድረግ በልዩ ትኩረት መስራት እንደምገባም አሳስበዋል። ለዚህም አሰልጣኞች ይህንን የምሰጠውን ስልጠና በተገቢው በመከታተልና ወደ መሬት በማውረድ በሻይ ልማት ዘርፍ የምሰራውን ስራ ውጤታማ ለማድረግ የበኩላቸውን ሚና እንድወት ስልጣን ዋና ዳይሬክተር አቶ አስራት መኩሪያ በእንኳን ደህና መጣችው ንግግር የሻይ ልማት ክልሉ እምቅ አቅምና ተፈጥሮዊና ስትራቴጂካዊ ጠቀሜታ ከፍተኛ ከመሆኑ ጋር ተያይዞ ትኩረት ተሰጥቶ እየተሰራ እንደምገኝ ገልጸዋል። በሻይ አመራረት ዘዴ ላይ ለዞን ለወረዳና ለቀበሌ ባለሙያዎች እየተሰጠ ያለው የአሰልጣኞች ስልጠና መሆኑንም ተና ተናግረዋል። ክልሉ ከቀረጻቸው ኢኒሼቲቮች አንዱ የሻይ ልማት መሆኑን የገለጹት ዋና ዳይሬክተር አቶ አስራት በሻይ አመራረስ ላይ ማህበረሰቡን በማነቃቃትና በማሳተፍ ተጠቃሚ እንደሆኑና እንደ ሀገርም የውጭ ምንዛሬን በማስገባት ረገድ ለክልሉ አስተዋጽኦ በሚያበረክት መንገድ ትኩረት ተሰጥቶ የሚሰራ መሆኑን ገልጸዋል። ስልጠናው ለተከታታይ ሁለት ቀናት የሚቆይ ሲሆን በአሁኑ ሰዓት በሻይ ግኝት ዝግጅትና እንክብካቤ ዙሪያ የተዘጋጀ ሰነድ እየቀረበ ይገኛል። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ አዋጅ ተወያይቶ አጽድቋል። የህዝብ ተወካዮች ምክር ቤት ሀያ ሁለተኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ በዚሁ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ላይ ተወያይቷል። የማሻሻያ አዋጁ ከዚህ ቀደም በነበረው አዋጅ ላይ በትግበራ ላይ ያጋጠሙ ተግዳሮቶችን ለመፍታት ያለመ መሆኑ ተገልጿል ሲል ኢትዮጵያ ዜና አገልግሎት ዘግቧል። በዚህም በምክር ቤቱ ውይይት ከተደረገበት በኋላ በሁለት ድምፀ ታቅቦ በአብላጫ ድምፅ አዋጁ ጸድቋል። ውድ አድማጮቻችን፣ በትንታኔ ወደ ያዝነው ዜና ስናልፍ ከለውጡ ወዲህ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች በዞኑ አበረታች ውጤቶች መመዝገባቸውን የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ገለጹ። ከመጋቢት እስከ መጋቢት ላለፉት ሰባት ዓመታት በዞኑ የተከናወኑ ተግባራትን በተመለከተ አስተዳዳሪው መግለጫ ሰጥተዋል። ተከታትለን እንመለስ። የለውጡ መንግስት ባለፉት አመታት የነበሩ በርካታ ጉለቶችን እያረመ በዞኑ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ብዙ ውጤቶችን ማስመዝገቡ ነው ዋና አስተዳዳሪው ያብራሩት። በሪፎርም የመጣ መንግስት ነው ስንል ስልጣንን በሰላማዊ መንገድ ተረክቦ ከዛ በኋላ ደግሞ የትናንት ውስጥ የነበሩትን የተሻሉ ነገሮች ወይ ደግሞ ወረቶችን እያስቀጠለ የመጣ በትናንት ውስጥ ያሉትን ጉለቶች ደግሞ እያስተካከለ ዛሬ ላይ ያሉትን ጥንካሬዎች በደንብ እያጎለበተና ድክመቶችን እያረመ ውስጥ ያሉትን ምቹ ሁኔታዎች ለመጠቀምና ስጋቶችን ደግሞ በተለየ መንገድ ለማለፍ የተዘጋጀ መንግስት ነው። ዞኑ በነባሩ ክልል ይተዳደር በነበረበት ወቅት የዞኑ ህዝብ የመንግስት አገልግሎት በቅርበት ማግኘትን ጨምሮ ፍታዊ የልማት ጥያቄዎች ሲጠይቅ እንደነበረ አስታውሰው አሁን ላይ የህዝቡ ራስን በራስ የማስተዳደር ጥያቄ ከተመለሰ ወዲህ ሰላምን በማረጋገጥ በርካታ ውጤት ተመዝግቧል ብለዋል። የኛ አካባቢ ቀድሞ በነበረ ጊዜያት የሰላም እጦት ነበረው። የዚህ የሰላም እጦት ፌራ ፌዴራል መንግስትም የክልሉ መንግስትም በቅርበት ባደረገው ድጋፍ እንዲሁም ደግሞ የለውጡ መንግስት ክልል እንድመሰርት በሰጠው ይሁንታ አካባቢያችን ዛሬ ላይ ሰላማዊ የመኖሪያና የስራ አካባቢ መሆን ችሏል። በኢኮኖሚ ዘር አንስቶ በዚህም 3 ሚሊዮን 3260 ኩንታል ምርት ተገኝቷል ብለዋል። ቀደም ሲል በአካባቢው ያልተለመዱና በተወሰነ ወቅት ብቻ ይመረቱ የነበሩ ምርቶች ሽፋን በፊት ከነበረበት 64 ሄክታር ወደ 800 ሄክታር በላይ ማድረስ መቻሉንም ገልጸዋል። እዚህ በፊት በእኛ ዞን ያልተለመዱ አንዳንድ ምርቶችንም ማምረት የጀመርንበት ምርት ብቻ ሳይሆን ወቅቶች በልግና መኸር ብለን ከምናመርትበት ወጥተን የበጋ መስኖ እንደጭምር ስንደጭምር ማምረት የጀመርንበት ወቅት እንደሆነ ማየት እንችላለን። ቀደም ሲል የቡና ግብይት ማዕከል በአካባቢው ባለመኖሩ ምክንያት ነጋዴው ለከፍተኛ ወጪና እንግልት ሲዳረግ መቆየቱን አስታውሰው፣ ከባለፉት ዓመታት ወዲህ የቡና ግብይት ማዕከል ቴፒ ቅርንጫፍ በመጀመሩ በቅርቡ የቡና ቅምሻ ማዕከል ለመክፈት ቅድመ ዝግጅቱ ተጠናቋል ብለዋል። በአጠቃላይ የቅምሻ ማይክል እዚህ አካባቢ ባለመኖሩ ወደ ሌላ አካባቢ ቅምሻ ማይክል ወዳለበት ቡና እየወሰዱ እዛ የሚያስገቡበት ሁኔታ ነው የነበረው። ይህንንም ችግር ለመቅረፍ ለኢትዮጵያ ቡናና ሻይ ባለስልጣን ጥያቄ አቅርበን ጥያቄው ይሁንታ አገኝቶ ቴፒ ላይ የቡና ቅምሻ ማይክልም አስፈላጊ ቁሳቁስ ተሟልቶ ለሱ የሚሆን ቢሮ ተዘጋጅቶ ፋይናሌ ምረቃ አድርጎ ወደ ስራ መግባት ብቻ እየቀረ መሆኑ ነው የምናየው። በመሰረተ ልማት የህዝቡ የረጅም ጊዜ የመልካም አስተዳደር ጥያቄዎች የነበረው ጎሬ ማሻ፣ ቴፒ ሚዛን፣ ቴፒ ሽሽንዳ ቴፒ አስፓልት ፕሮጀክት የአስፓልት ማንጠፍ ስራ እየተከናወነ እንደሚገኝ ተናግረዋል። ባለፉት አመታት የሚዲያ ተደራሽነትን ለማረጋገጥ በተሰራው ስራ የደቡብ ሬዲዮና ቴሌቪዥን ድርጅት ማሻ ቅርንጫፍ እና የሸካ ማህበረሰብ ሚዲያ ወደ ስራ መግባቱን አንስተዋል። በማህበራዊ ዘርፍም የለውጡ መንግስት በተከተለው መከላከልና አክሞማዳን የጤና ፖሊሲ መሰረት በዞኑ የሆስፒታል ቁጥር ለማሳደግ በተደረገው ርብርብ የማሻ መጀመሪያ ደረጃ ሆስፒታል ግንባታው ተጠናቆ አገልግሎት መስጠት መጀመሩን አክለዋል። የአካባቢውን እምቅ የተፈጥሮና ባህላዊ ሀብቶችን ለማሳደግ ተቋርጦ የቆየው የሸካቾ ባህላዊ አስተዳደር ወደ ቦታው መመለስ መቻሉንም ወሳኝ ዞናዊ ውጤት መሆኑን አንስተዋል። 2016 ጀምሮ ይሄ ባህላዊ አስተዳደር ስርዓቱ ወደ ቀድሞ እንዲመለስ የተደረገበትና በዛ ደረጃ የንጉሱ ባለስመት ተፈጽሞ ለንጉሱ ቀጥሎ ደግሞ አማካሪዎች የሚባሉ ወይም ደግሞ ሚክረቸው የሚባሉት በእነሱም ቦታቸውን የያዙበት እነዚህን ደግሞ አገናኝ የሆነ ከተራሻ ወይም ደግሞ እንደ ጠቅላይ ሚኒስቴር አክት የሚያደርገውም የእሱም ባለስመት የተሰጠበት ነው። የዋቸሙ ዩኒቨርሲቲ በተፈጥሮ የመሬት መንቀጥቀጥ አደጋ ምክንያት ከፌሪ ከሰምስ ኮርፍ ፍሪካ አፍሪካ ለተፈናቀሉ ተፈናቃዮች ከ5500 ብር በላይ በሚገመት የገንዘብ ወጪ የእህልና ዘይት ድጋፍ አደረገ። ዩኒቨርሲቲው ከመማር ማስተማር ጎን ለጎን ዘርፈ ብዙ የህብረተሰቡን ችግር ፈቺ ተግባራት እያከናወነ እንደሚገኝ ተመላክተዋል። የዋቸሙ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት ሀዮሶ በድጋፍ አሰጣጡ ወቅት እንደገለጹት ዩኒቨርሲቲው በተፈጥሮ የመሬት መንቀጥቀጥ አደጋ ምክንያት ሚካኤል ፌድሪ ከሰም የስኳር ፋብሪካ ለተፈናቀሉ 39 ተፈናቃይ አባወራዎች በ500 ሊትር ዘይት ድጋፍ መደረጉን ተናግረዋል። ዩኒቨርሲቲው ከዚህ ድጋፍ በተጨማሪ በዩኒቨርሲቲው ክፍት ቦታዎች እንደ ትምህርት ዝግጅታቸው ተቀብሎ ለማስተናገድ ከዩኒቨርሲቲው ባለድርሻ አካላት ጋር በመሆን እየሰራ እንደሚገኝ ዶክተር ዳዊት ጠቁመዋል። በዩኒቨርሲቲው ድጋፍ የተደረገላቸው የኅብረተሰብ ክፍሎችም በተደረገላቸው ድጋፍ ደስተኞች መሆናቸውን ጠቁመው ከደረሰባቸው ችግር በዘላቂነት ማገገም እንዲችሉ ሌሎችም አካላት ሰብአዊ ድጋፍ እንዲያደርጉላቸው ጠይቋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ፖለቲካዊ ችግሮቻችንን በጋራ እንፍታ የሚል የመሪ ጥሪ ሲቀርብ የታየው በዚህ የለውጥ ጊዜ ነው ሲሉ የብልጽግና ፓርቲ ዓለም አቀፍና የህዝብ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁርሳ ገለጹ። ዶክተር ቢቂላ ሁርሳ የለውጡ መንግስት የመጣበትን ሰባተኛ ዓመት በተመለከተ ባስተላለፉት መልእክት ሀገራዊ ለውጡ ዜጎችን ወደፊት ያመጣና ተሳትፏቸውን ከፍ ያደረገ እንዲሁም የፖለቲካ ባይተዋር እና ባለቤት የሚለውን ክፍፍል ያስቀረ መሆኑን ጠቁመዋል። ለውጡ ሁሉም ኢትዮጵያዊ በሀገራዊ ጉዳይ ያገባዋል የሚለውን እሳቤ ማምጣቱንና በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን የሀገሪቱን የፖለቲካ ችግር ለመፍታት የድርሻቸውን እንዲወጡ ጥሪ የቀረበበት እንደሆነም አብራርተዋል። እንዲሁም የኢትዮጵያውያን የፖለቲካ ስብራት ለመጠገን በሚደረገው እንቅስቃሴ ውስጥ ግንባር ቀደም ተሳ ተሳታፊ እንዲሆኑ የተደረገው ጥሪ ትልቅ ጥሪ ነው ሲሉም አክለዋል። በዚህም ለዓመታት ኑሯቸውን በውጭ ያደረጉና ለሀገራቸው ባይተዋር የነበሩ ዜጎች ወደ ሀገራቸው እንዲገቡና እንዲደራጁ በሚመቻቸውና በሚፈልጉ የፖለቲካ አደረጃጀት እንዲሰለፉ፣ እንዲሁም ለሀገራቸው እድገት ሀሳባቸውን እንዲያዋጡ የተደረገው ጥሪ ትልቅ ለውጥ መሆኑንም አስታውቀዋል። በተለያዩ ሀገራትና ኢትዮጵያ ውስጥ የነበሩ የፖለቲካ ፓርቲዎች ወደፊት የመጡበት መደራጀት ቢሮ መክፈት እንዲሁም ሀሳቦቻቸውን ወደ ሕዝብ ማቅረብ የጀመሩበት ወቅት መሆኑንም አንስተዋል። ዘገባው የፋና ነው። የቻይና የልማት ፈንድ በኢትዮጵያ አዲስ በሚገነባው አውሮፕላን ማረፊያ ፕሮጀክት መሳተፍ እንደሚፈልግ ገለጸ። የቻይና አፍሪካ የልማት ፈንድ በኢትዮጵያ አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለው የተቋሙ ምክትል ፕሬዚዳንት ዩ ዩሮይ ገለጹ። በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከምክትል ፕሬዚዳንቱ ጋር በሁለቱ ሀገራት የትብብር መስኮች ዙሪያ ተወያይተዋል። አምባሳደር ተፈራ ደርበው በዚህ ወቅት የአገሪቱን ትብብር ማጠናከርና ኢንቨስትመንትን ማሳደግ እንደሚገባ መግለጻቸውን በቻይና የኢትዮጵያ ኤምባሲ መረጃ አመላክተዋል። በኢትዮጵያ አዲስ የሚገነባው ዓለም አቀፍ የአውሮፕላን ማረፊያ ጨምሮ የኢትዮጵያ ኢንቨስትመንት ሆልዲንግስ እና ኢትዮ ቴሌኮምን በተመለከተ ገለጻ አድርጓል። ዩጆሪው በበኩላቸው ውይይቱ የአገሪቱን የልማት ትብብር ለማሳደግና አዳዲስ የትብብር መስኮችን ለመፍጠር እንደሚያግዝ አስረድተዋል። ተቋማቸው በኢትዮጵያ አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለውም አረጋግጧል ሲል የዘገበው ፋና ሚዲያ ኮርፖሬሽን ነው። የአፍሪካን የባህርና የመጠጥ ውሃ ሀብቶች ያለውን